ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር፣ መላእክትና የመላእክት አለቆች፣ መናብርትና ስልጣናት፣ አጋይስትና ኃይላ፣ ፀሐይና ጨረቃ፣ ከዋክብትም ድርገታትም የሚሰግዱለት ተገዢዎቹና ግዛቱ ጉልቱም ናቸውና፣ በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ሀያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ላምን ይደንቅ። በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃት ክቡር እንቁንም ከውስጧ ካገኘባት ሳጥን የተገኘ ኅብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለነው ፈጽሞ የተለየ ሳይሆን ከዚህ ከኅብስት የተለየ ይህ ትምህርተ መስቀል ምን ድንቅ ነው። መልኩ፣ ልምላሜው፣ ጣይሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ አይደለም። እንዲሁም ይህ ትምህርተ መስቀል ከዚህ ኅብስት ፈጽሞ የተለየ አይደለም። እንዲሁም ገናናነት ከትትናችን ትትናችን ከገናናነት ጋራ እንዲሆን ዓለሙን የያዛን ታምላካችን እግዚአብሔር ይህንንም ባሰብኩ ጊዜ ህሊናዬ በነፋስ ትከሻ ተጭኖ በምሥራቅና በምዕራብ በሰሜንና በደቡብ በዳርቻውም ሁሉ ሊበር ይወዳል። የፍጡራንን አኗኗር ያይ ዘንድ የአብህርትንም ጥልቀታቸውን ይለካ ዘንድ የሰማይን ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉ ይዞራል አቅቶት ወደ ቀደመ አኗኗሩ ይመለሳል።